ምናልባት ይሄ መልዕክት ወይ ወር ጠዋት ሆኖ ግን በጣም ደስ ይላል መልዕክት ነው እና በተለይ አሁን ከሰዓት ስለሆነ ትንሽ ከበደ፣ ከመለክቱ ጋር ከበደ ነው ለእኔ። ግን እግዚአብሔር እናመሰግነዋለን፣ ስለተደረገው ፕሮግራም ሁላችንም በትዕግስት እያዳመጥን ስላለ እግዚአብሔር እናመሰግነዋለን። እንግዲህ ወጣት በቤተክርስቲያን ያላቸው ተልእኮ ስርዓት በዚህ በአድቬንቲስት ቤተክርስቲያን ያላችሁ ተልኩ ትንሽ እናያለ። ከዛ በፊት ሁላችንም የአድቬንቲስት ተልኮ አለን አይደል? ቤተክርስቲያን የተሰጣት ተልኮ አለ የራሱ የሆነ ማለት ነው። አሁን በዛ ውስጥ ነው ወጣት ያለው ተልኮ ብናይ እና ትንሽ ለመግለጽ ያክል የቤተክርስቲያን ተልኮ ወይም ደግሞ በዚህ በአድቬንቲስት ቤተክርስቲያን ያላት ተልኮ ብናይ፣ የመጀመሪያው ለዳግም ምጽአቱ ለማዘጋጀት የሚያስችለውን የሶስቱ መላእክት መልእክት ማዘጋጀት ወይም ደግሞ አዋጅ መንገድ ነው። ሁለተኛው ደግሞ በአብ በወልድ በመንፈስ ቅዱስ እያጠመቃቸው ደቀ መዛሙርት አድርጓቸው የሚለውን በማቴዎስ ምዕራፍ 28 እንደዚሁ ደግሞ መቅጠሪ 14 ያለውን ተደርጎ ቤተክርስቲያን ታውጃለች ማለት ነው እና ሰዎች ደቀ መዛሙርት ማድረግ እንዲሁም ደግሞ የክርስቶስ የፍቅር ምስክሮች እንዲሆኑ ማሰልጠን አለበት ቤተክርስቲያን። እንደዚሁ ደግሞ የሶስት መላእክት መልእክት የሚያወጁ ለዳግም ምጽአቱ የሚያዘጋጁ መሆን አለባቸው እና የአድሚስ ቤተክርስቲያን አባል የሆኑ ሁሉ ይህ ይመለከተዋል ማለት ነው። ማለት በዚህ እንቅስቃሴ ውስጥ ነው የአድቬንቲስት ቤተክርስቲያን ሁሉም አባል መጠንቀቅ ያለበት እና ለዚህም ይህ እንቅስቃሴ በወጣቶችን የሚያካትት ነው። ወጣትም በቤተክርስቲያን ውስጥ ስላለ ይሄ መልእክት ምንድነው ወጣትም ይመለከታል። ስለዚህ ይሄ ሴናሪዮ የቀረበው ለዚህ ነው። ለዚህ ስኬታ ማለት የወጣት አገልግሎት ዘርፍ ሆነ ፖስተሮች የሚጠቀምባቸው ማወቅ ይገባቸዋል። እንግዲህ በመጀመሪያ የአድቬንቲስ ወጣቶች አገልግሎት ዘርፍ የሚጠቀሙበትን እንመለከታለን። ይህ ማለት አድቬንቲስ ወጣት ካገሩት ተግባራት መረዳትን እናያለን ማለት ነው። አሁን ምንድነው አገልግሎት ተግባራትን መረዳት አለበት ወጣት እና እነዚህ መረዳት የምንረዳባቸው አንድ አምስት ነጥቦች አሉ። እነሱን ከተረዳን አንድ ወጣት በቤተክርስቲያን ምን ማድረግ እንዳለበት ያውቃል። እናም ደግሞ እንደ መርህ አገር ብንወስደውም በዚህ በአገልግሎት ዘርፍ መውሰድ አለብን ማለት ነው። ማለት አይቸገርም። አሁን ይሄ ወደ አምስት የሚሆኑ ነጥብ ተሰጥቷል። በዚህ ነጥብ አንድ የወጣት መሪ ወይም ደግሞ በቤተክርስቲያን ወጣት በዚህ ህግ ከሄዱ ውጤታማነት ፍሬያማ ሊሆኑ ይችላሉ እና የመጀመሪያ የወጣቱን መንፈሳዊ ህይወት ማሳደግ ነው። መንፈሳዊ ህይወት ይሄ የመጀመሪያው ወይም ደግሞ ቀዳሚ የሚባለው ነጥብ ነው እና መንፈሳዊ ህይወታቸው ካደገ እነዚህ የወጣት እንተናቸው ፍላጎት ይኖራቸዋል ለትልቆ ፍላጎት ይኖራቸዋል። ለምሳሌ ክርስቶስ በማወቅ ማደግ ይላል። ክርስቶስን ማወቅ ማደግ ነው እና ደግሞ እስ በሁለተኛ ጴጥሮስ ምዕራፍ ሶስት ቁጥር አስራ ስምንት በጌታችን በአዳኛችን በኢየሱስ ክርስቶስ ጸጋ እውቀት እደቡ ይላል እና በጌታችን በኢየሱስ ክርስቶስ ጸጋ እውቀት እደቡ ይላል እና ማደግ በቤተክርስቲያን ውስጥ በመንፈስ ማደግ ጉሎ ሚና እንዳለው እናያለን። በመቀጠልም በእምነት ማድረግ ይላል። በሁለተኛ ተሰሎንቄ ምዕራፍ አንድ ቁጥር ሶስት ላይ እንዲህ ይላል፣ ወንድሞች ሆይ እምነታችሁ በየጊዜው እያደገ በመሄዱ እና የእርስ በርስ በፍቅራችሁ እየጨመረ በመምጣቱ ስለ እናንተ እግዚአብሔርን ላመሰግን ወዳል። ወንድሞች ሆይ እምነታችሁ በየጊዜው ምን እያለ እያደገ እርስ በርሳችሁ በፍቅራችሁ እየጨመረ በመምጣቱ እግዚአብሔርን አመሰግናለሁ ይላል። እና ይሄ ትክክል ትልቅ የሆነ እምነት በክርስቶስ ላይ መኖር እንዳለብን እንዲሁም ደግሞ በእምነት ማደግ ማለት እምነት ማለት ራሱ በክርስቶስ ላይ መተማመን፣ መደገፍ፣ ክርስቶስ ማወቅ፣ በልባችን ማስቀመጥ፣ እንደዚህም ደግሞ መልእክቶችን የራሳችን የግላችን አድርገን መቀበል ዋነኛው ነጥብ ነው ማለት ነው። እና ሌላም ደግሞ በፍቅር ማድረግ ይላል። በፊልጵስዩስ ምዕራፍ አንድ ቁጥር ዘጠኝ ላይ ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በዝቶ እንዲትረፈረፍ እፈልጋለሁ ይላል እና ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በዝቶ እንዲትረፈረፍ እፈልጋለሁ ይላል። በሁለተኛ ደግሞ የምናነሳ የወጣቶች የህይወት ደረጃ ከፍ ማድረግ ነው። ይሄ ማለት በትምህርት ሊሆን ይችላል። በስራ ሊሆን ይችላል በአላቸው በስራ በትምህርት ሊሆን ይችላል። በንግድ ሊሆን ይችላል እና እነዚህን ወጣቶች የህይወት ደረጃቸውን ከፍ ማድረግ አንደኛው ለተልእኮ ለመሳካት ዋነኛ ሚና ይጫወታል። ሶስተኛ ደግሞ ለአገልግሎት ማስተማርና ማሰልጠን በቤተክርስቲያን ውስጥ ላሉ አገልግሎቶች ለምሳሌ እንደ ጸሎት፣ መዝሙር፣ ስብከት ሊሆን ይችላል። በሰብ ትምህርት ሊሆን ይችላል እና እነዚህ አይነቱን በቤተክርስቲያን ውስጥ ለሚደረጉ ስብከቶች ወይም ደሞ ፕሮግራሞች የሚማረግሩ ማስተማር ማሰልጠን ያስፈልጋል ማለት ነው። አራተኛው ነጥብ ደግሞ ሌሎች ለመድረስ ተልእኮ ድሎችን ማመቻቸት ማለት፣ ከዚህ ቤተክርስቲያን ውጭ ያሉ ሰዎች ለመድረስ ተልእኮችን ማመቻቸት። አሁን ተልእኮች ከተመቻችው በኋላ ሌሎች ለመድረስ የሚረዱ ነገሮች ማቅረብ ግዴታ። ማለት እነዚህ ወጣቶች ለተልእኮ ከወጡ ለምንድነው ሌሎችን ለመድረስ ከወጡ ይዘውት የሚወጡት ነገር አለ። ያ ነገር ምንድነው? ትራክት ሊሆን ይችላል፣ መጽሐፍ ሊሆን ይችላል፣ መጽሔቶች ሊሆን ይችላሉ፣ አጫጭር መልእክቶች ሊሆን ይችላሉ፣ የመጽሐፍ ቅዱስ ክፍል ሊሆን ይችላል። ብቻ እነዚህ ነገሮች ማቅረብ ግዴታ ነው። ሌላ ደግሞ በገንዘብ መደገፍ እንዲሁም ደግሞ እንደ የወጣት ድምፅ እና ያ ወጣት አንድ ዓመት በተለኮ ላይ ያሉ ብዙችን መፍጠር ይሄ ከስብከት ጋር ከተመረቁ ወጣቶች ጋር የተያዘ ነው እና ለአንድ ዓመት ፈቃደኝነት ወንጌላዊ ይሰጣልና እንደዚህ አይነት እድሎችን መፍጠር ያስፈልጋል። አምስተኛው ነገር ደግሞ የመጋቢነት መልክ ማስተማር ይሄ፣ ከአካል ከጊዜያችን፣ ከመክሌታችን፣ ከንብረታችን ሁሉም ለእግዚአብሔር ክብር እንዲያስገዙ መናገር ማስተማር ነው፣ ግንዛቤ መስጠት ነው። እና እነዚህን ደግሞ ካለ ግን ወጣቶች አገልግሎት ተግባር ለመረዳት ቀላል ይሆንላችኋል። እና አምስት ነጥብ አይተናል። እነዚህ አምስት ነጥብ የመጀመሪያው መንፈሳዊ ሕይወታቸውን ማሳደግ ነው። ሁለተኛው የወጣቶች የሕይወት ደረጃ ከፍ ማድረግ ነው። ሶስተኛው ለአገልግሎት ማስተማር ነው ማሰልጠን ነው። ሁለተኛ ተልእኮችን እድል መፍጠር ነው። አምስተኛ የመጋቢነት መርህ ማስተማር ነው እና እንደዚህ ከሆነ የወጣቶች አገልግሎት ዘርፍ በቤተ ክርስቲያን የወጣት አገልግሎት ተግባር ተረድቶ መስራት ከተቻለ ወጣቶች ለተልእኮ የተዘጋጁ ይሆናሉ። እና እነዚህ ተረዳ ናቸው። እነዚህ አምስት ነጥቦች ተረዳ ናቸው። እነዚህን ካደረግን ለተልእኮ ምንም አይነት እንቅፋት እንደማይገጥማቸው እናያለን። እና ይሄ ተግባር በወጣቶች የሚጠበቅ ነው ማለት ነው። ከፓስተሮች የሚጠበቀው ምን እንደሆነ ደግሞ ከዚህ በታች እናያለን። እና አሁን ወጣቶች ናቸው የሚጠበቅባቸው። አሁን ደግሞ እነዚህን ነገሮች ለማድረግ ከፓስተሮች ምን ይጠብቃል? እነዚህ ተግባሮች የሚፈጽሙት ሁኔታ ነው ማመቻቸት መደገፍ ይችላል። እና አንደኛው ነጥብ የወጣት አገልግሎት ዘርፎች በያለ ቤተክርስቲያኑ እንዲቋቋም ማገዝ፣ በእያንዳንዱ ቤተክርስቲያን የወጣት አገልግሎቶችን ዘርፎች እንዲኖሩ ማገዝ። ይሄ ደግሞ በጣም ትልቅ የሆነ ማቋቋም ለተልእኮ፣ ወሳኝ የሆነ ነገር ነው ማለት ነው። እና በአራት አንድ ቤተክርስቲያን ወጣቶችን መክፈል ይችላል። የመጀመሪያው ከአራት እስከ ዘጠኝ ዓመት ያሉ ልጆች አድቬንቸር ይባላል። እና እነዚህን በዚህ መክፈል ይቻላል። ሁለተኛ ጎዳና ፈላጊ የሚባሉ ከ10 እስከ 15 ዓመት ያሉ ሰዎችን መክፈል ይቻላል። እንደዚሁም ደግሞ አምባሳደር የሚባሉ ከ16 እስከ 21 ያሉ እድሜ በዚህም መክፈል ይቻላል እና ደግሞ አራተኛው ወጣቶች የሚል 22 እስከ 35 ዓመት። እንደዚህ ከተከፈለ ምንድነው፣ በያለ ቤተክርስቲያኑ ምንድነው፣ ለትልኮ ቀላል ይሆናል። አሁን ምንድነው እነዚህ ከተከፈለ ማለት አድቬንቸር፣ ጎዳና ፈላጊ፣ አምባሳደር፣ ወጣቶች ተብሎ ከተከፈለ በኋላ በእነሱ ውስጥ የሚሰራጨው ተልእኮ ቀላል ይሆናል እና ለማፋጣንም ይረዳ ማለት ነው። ሁለተኛው ነጥብ ወጣቶች በመንፈሳዊ ነገር ማሳደግ። ቀደምም ብለነዋል ግን አሁን ትንሽ ተጨማሪ ለማድረግ አሁን ወጣቶች በመንፈሳዊ ሕይወት ካደጉ ምን ይደረጋል? ተልእኮ ለመፈጸም ዋነኛ መንገድ ይሆናል። ትክክለኛ ዋነኛው መንገድ መንፈሳዊ ሕይወታቸው ማደግ ነው። ሁለተኛው ለመመስከር አይቸግሩም። ከሰዎች ጋር ሲነጋገሩ ምንም እንናገራለን ምንስ እንመልሳለን ብለው አይቸገሩም። ሌላም ደግሞ የክርስቶስ ፍቅር በህይወታቸው እየጨማ ስለሚሄድ ተለየኳቸው እሚፈጽም የሚፈጽም ግድ ይላቸዋል፣ ቀላል ይሆናል ማለት ነው። በውስጣቸው የክርስቶስ ፍቅር ከሰረጸ፣ መንፈሳዊ ህይወታቸው እያደገ ከሄደ ቤንዚን እንዳለቀበት መኪና እንደቆመ እዛው ላይ ካልሆነ እነዚህ ሰዎች ምንድን ነው በህይወታቸው ትልቅ የሆነ ለውጥ ያመጣሉ ማለት ነው። ሶስተኛው ደግሞ በወጣቶች እንዲሳተፉ እድል መስጠት። ቀደምም ብለነዋል። በተለያዩ አገሮች ላይ እንዲሳተፉ እድል የሚሰጣቸው ወጣቶች በህይወታቸው የሚታየው እድገት አነስተኛ ይሆናል። ተቸው ለመፈጸም ይቸገራል። ማለትም በቤተክርስቲያን ውስጥ ወጣቶች ካሉ በእያንዳንዱ ፕሮግራም መሳተፍ አለባቸው። ይሄ እኔ እንደምደግፈው በጣም የገዛኝ ሀሳብ ይሄ እና አገልግሎት እያገለገሉ ሲሄዱ መንፈሳዊታቸው ያድጋል። እንደውም ባለፈው ካላገለገሉ ኃጢአት ትሰራ ነው እያለበት እና፣ በጣም ነው ሀሳቡ የተመች እና ወጣቶች ግዴታ ማገልገል አለባቸው፣ መንፈሳዊታቸው ለማደግ ማለት ነው። እና በተለይ ትልቅ ቤተክርስቲያን ላለው ነው እንጂ ይሄ መልዕክት፣ አሁን ላይ እኛ ሁላችንም ሁላችንን እናገለግላለን ከአንዳንዶች በስተቀር ግን ቢሆንም እነዛም ወጣቶች ቢሆን መካተት እንዳለባቸው እንመለከታለን። ወጣቶች ማስታ ማስታጠቅ እና መደገፍ ይቅርታ ማስታጠቅ አስፈላጊ ነገር ቢሆን መደገፍ ግን ግዴታ ማለት የበለጠ አስፈላጊ ነው። ይሄ ማለት ማስታጠቅ ማለት ወጣቶችን ማበረታታት በውስጣቸው እንዲይዙት ሕይወታቸው ቀና እንዲሆን ማድረግ ነገር ግን ደግሞ እሱ ብቻ በቂ ያለ መደገፍም ያስፈልጋል የሚለውን ነጥብ አነሳ ነው ሌላው ደግሞ አምስተኛ ነጥብ ወጣቶችን ለሰላም በሰላም እንዲሰሩ ማስተማር ስለ ሰላም ማስተማር ማለት ነው። ማለት ይሄ ማለት አንድ ወጣት ውስጡ ሰላም ካልሆነ ተልዕኮም ሊፈጽም አይችልም። መንፈሳዊነቱ ሊያድግ አይችልም። እያደር ይቀጫል። እና ይሄ ሰላም መኖሩ ግዴታ አስፈላጊ ነው። ለምሳሌ የሰላም ምንጭ ማን ነው? ኢየሱስ ነው አይደል? ሁላችንም ሰላም እናገኘው በኢየሱስ ነው። ምስክር ለወጣቶች ከተጠበቀ ሰላም ያገኛሉ ማለት ነው ስለዚህ ይሄ አንደኛው መንገድ ነው ሰላም ሰላም በግል በቤተሰብ በማህበረሰብ በቤተክርስቲያን በሀገር መጠበቅ እንዳለበት መናገር ያስፈልጋል ማለት ነው ቢቻላቸው ከሰው ሁሉ ጋር በሰላም እንዲኖሩ ሰላም እንዲጠበቅ ግጭት ሳይፈጥሩ መቆጣጠር ግጭት እንዳይኖር በሚሄዱበት በሚወጡበት በትምህርታቸው ግጭት እንዳይኖር ምን ማድረግ ነው ሰላምን መስበክ ግዴታ ነው ማለት ነው። ስለዚህ ግጭት ከሌለ ሰላም ነው። ሌላው ደግሞ ሰላም ሲናጋ ወይም ደግሞ ሰላም ሲታጣ ግጭቱን የመፍታት መፍትሄ እንዲኖራቸው ግንዛቤን መስጠት፣ ይሄ አንደኛው ማለት ዋነኛው ምክንያት ነው ማለት ነው። ሌላው ደግሞ ወጣቶች ለወደፊት ማዘጋጀት፣ ይሄ ለአመራር ማዘጋጀት የሆነ መሪ እንዲሆኑ ሊደር እንዲሆኑ ለአመራር የተዘጋጁ ወጣት ሁሉ ለተልኮ ሌሎች ለማዘጋጀት ይችላሉ። ሌሎችን ለማዘጋጀት ለማደራጀት ተልኮ ለመውጣት እንዲሁም ደግሞ የተለያዩ ቀደም ያላቸው ትራክቶች ምናምን እንደዚህ ያሉትም ለመስበክ ወይም ደግሞ ሌሎችን ለማዘጋጀት ይጠበቅባቸው ወይም ደግሞ ለአመራር ማዘጋጀት ግዴታ ነው ማለት ነው። ለሚመጣው መከራ መዘጋጀት ለወደፊቱ ለሚመጣው እንግዲህ አድቬንስ ቤተክርስቲያን በዚህ ስብከት ትታወቃለች። እና የጭንቁ ዘመን ከመምጣት በፊት ግንዛቤ መፍጠር በወጣቶች ግዴታ እንደሆነ እናያለን። ዋነኛውና አስፈላጊው ደግሞ ወጣቶች የመምከር አገልግሎት ነው። እና ምክር በዚህ እኔ ምክር እወዳለሁ። እና ትንሽ ሰው ሲሆን ቢሆንም ቢመክር ደስ ይለኛል። እና ምክር በጣም አስፈላጊ ነው ምክንያቱም የተዳከሙት የሚያጠናክር ነው ማለት የደከሙ ወጣቶች ቤተክርስቲያን ደግሞ ቸል የሚውሉ ሰዎች ምክር ግዴታ ነው እና እነዚህ ምክር ካለ የተዳከሙ የሚመስሉ ወጣቶች ይጠናከራሉ። ወደኋላ ሊያፈበፍጉ ያሉትን እንዲፃኑ የሚያደርግ አገልግሎት ነው ማለት ነው ምክር እና ፓስተሮች ወይም ደግሞ የቤተክርስቲያን ትልቅ ሰዎች ለወጣቶች ምክር እንደሚያስፈልግ እናያለን። አንዳንድ ነጥቦችን አንሰቼ ጨርሳለሁ። በጣም የተቸገሩ ወጣቶች የመምከር አገልግሎት ይላል። በጭንቀት፣ በድብር፣ በጓደኝነት፣ በቤተሰብ ጫና እንደዚህ ያሉ ወጣቶች መምከር ግዴታ ነው ማለት ነው። እና እነዚህ ወጣቶች ከተመከሩ ከጭንቀታቸው ይላቃሉ። በጓደኝነት የሚመጣ እንደዚህ እንዝላልነት ይጠፋል። በቤተሰብ ጫና ይቀልላቸዋል። እንደዚሁም ደግሞ በክርስቶስ ያፈራሉ እና ምክር ግዴታ ነው ለተቸገሩ ወጣቶች። ሌላም ደግሞ ለወላጆችን ያጡ ወጣቶች የምክር አገልግሎት መስጠት ይላልና ይሄ ዋነኛው እና አስፈላጊ። ግንኙነታቸው የተበላሸባቸው ወጣቶች የመምከር አገልግሎት በጓደኝነት እንዲሁም በትዳር ሊሆን ይችላል እና ኑሯቸው የተበላሸባቸው ወጣቶች ገዛ ያስፈልጋቸዋል። ሌላውና ዋነኛው ደግሞ የኛ ፕሮብሌም የሚባለው ስራም በተመለከተ ነው እና ይሄን ምክር ያስፈልገዋል እና ሰው እንደውም አሁን ተምሮ ስርዓት እየሆነ ነው። እና በዚህ ስርዓትነቱ እንዳይበላሽ ህይወቱ አደጋ ውስጥ እንዳይሆን ስራን በተመለከተ ግዴታ ምክር ያስፈልጋል። ስራ ለምሳሌ ስራን በመምረጥ ስራ አንዳንድ ወጣት ወይም ደግሞ ከተመረቀ በኋላ ምን ስራ ብሎ በጣም ይጨነቃል እና ይህን ብሰራ አያዋጣኝም። እንደዚህ አይነት ምክር ቤተ ክርስቲያን ውስጥ መኖር ይኖርበታል። በተለይ ወደ አገልግሎት እንዲገቡ የሚያደርግ ምክር እንዲሁም ደግሞ ስራ ላጡ የምክር አገልግሎት ተጨማሪ ትምህርት እንዲማሩ እንደዚህም ደግሞ የራሳቸውን እድል የራሳቸውን የስራ ፈጠራ እንዲኖራቸው ማድረግ ወሳኝ ነገር እንደሆነ እንመለከታለን። እግዚአብሔር ይባርክ።